ተመልሰናል ክቡራትና ክቡራን፣ እቀጥላለን እንቀጥላለን እስከ ስምንት ሰዓት ድረስ አብረን አለን፣ ቆይታችን የሚቀጥል ይሆናል። አርሰናል አንድ ዝነኛ መልማይ ወደ ቡድኑ ለመቀላቀል ጫፍ ላይ ስለመድረሱና ስምምነት ላይ ስለመድረሳቸው እየተነገረ ይገኛል። እኚህ ሰው ማውሪዚዮ ሚሼሊ ይባላሉ። ሀምሳ ሰባት ዓመታቸው ነው። ማውሪዚዮ ሚሼሊ በጣሊያን እግር ኳስ በጣም ታዋቂ መልማይ ናቸው። ትልልቅ ተጫዋቾችን ለቁም ነገር ያበቁ እና በተለያዩ ክለቦች የሰሩ ናቸው። የመጀመሪያ ክለባቸው ዩዲኒዜ ነበረ። በዩዲኒዜ በነበሩበት ሰዓት ላይ አሳሙያ ዢያን እና ሱሊ ሙንታሪን ወደ አለም እግር ኳስ ያመጡት ማውሪዚዮ ሚሼሊ ናቸው። በዩዲኒዜ ከዛ ቤርሺያ የሚባል ክለብ እንደዚሁ በመልማይነት ሄዱ። በሱም ማሪ ካምሲክ በማምጣት ለዓለም አስተዋወቁ። በኋላም ይዘውት አብረው ወደ ናፖሊ ሄዱ። ናፖሊ ሁለት ሺ አስራ ሁለት አካባቢ ነው የመጡት እንደገና ግን ተመልሰው ወጥተው ነበረ። እንደገና ሁለት ሺ አስራ ስምንት ላይ ተመለሱ። ከሰላሳ ሶስት አመታት በኋላ ናፖሊ የሊጉን ዋንጫ ሲያነሳ ቁልፍ ሚና ነበራቸው። ምክንያቱም እርሳቸው የመለመሉት ኪቪቻ ካቫርስኬሊያ የሴሪአው ኮከብ ተጫዋች ነበረ። እርሱ ባይኖር ያን ዋንጫም ላያሳኩ ትችሉ ነበር። እርሳቸው ያመጡ ያመጡት ጆርጂያዊን ኪቪቻ ካቫርስኬሊያ አሁን በፔስጂ የሚገኘውን እናሳቸው ያመጣል እሳቸውን ያመጡት አርሰናል ከዛ ኪሚንጄ ኪሚንጄ እንጠቀዋል በናፖሊ አሁን ባየርሞኒካ እሱንም እሳቸው ናቸው የመለመኑት። ማሪካምሲክን ራሱን እነዚህን ተጫዋቾች በመመልመል የሚታወቁ ናቸው እና ሉቺያኖ ስፓሌቲ በአንድ ወቅት እንዲሁም የሴሮን ዋንጫ ካሳኩ በኋላ አመስግኗቸዋል፣ በተለይ ካቫርስኬሊያን ስላመጡላቸው። በዛ መንገድ ተመልክተ ናቸዋል። እና እኚህ ሰው ነው የሚመጡት። ከርሳ ሌላ ትልቅ ፕሮፋይል ያለው ሰው ልጨምር ነው አንድሪያ ቤርታ። ስራ አይፈቱም፣ ታምረኛ ሰው ናቸው፣ ስራ አይፈቱም። አሁን ዝውውር ለምን የለም? አሁን ምን አሳስቧቸው ይሄን መልማ እያመጡት ብለ ስትገምት በጣም የሚያስገርም ውሳኔ ነው። ና የመልማዮች ቺፍ ነው፣ በቃ ዋናው ነው። ከእሱ ስር አሉ ብዙ፣ ግን እሱ ቺፍ ነው። ጣሊያናዊ ነው። አንድሪያ ቤርታም ጣሊያናዊ ናቸው። ስለዚህ ስራቸውን ሊያሳልጥላቸው የሚችል እና በተለይ ከዚህ ከታለንት ማምጣት ጋር ተያይዞ ትልቅ ስራ እንደሚሰራ ማውሪዚዮ ሚሼሊ ይጠበቃል። በጣም የሚጠበቅ ነው ማውሪዚዮ ሚሼሊ ከዚህ አንጻርና ይህ ሰው ነው እንግዲህ እንደዚህ አይነት ፕሮፋይል ያለው ሰው ናቸው የአርሰናል የስካውት አለቃ ሁኖ ሊሾሙ ጫፍ ላይ የደረሱ ተስማምቷል እየተባለ ይገኛል እና ይሄ በግልጽ በትልቁ እየተነገረ ይገኛል። አንዳንድ አድማጮች የአርሰናል የጉዳት ዜናን በተመለከተ ንገሩን እያሉ ይገኛሉ። የተለየ ነገር የለም። አብዛኞቹ ይመለሳሉ ተብሏል። ኢቭን ለማዱኬና ለካያብርስ ሰሞኑን የ21 ዓመት በታች ቡድኑ ጨዋታ ስላላቸው እዚያ ጨዋታ ላይ እንዲሳተፉ ይደረጋል ተብሏል። ሌሎቹ እነ ሀቨርዝ እነ የኮሬሽ ማርቲኔሊ በተመሳሳይ ዋትፎርድን ለመግጠም እየተዘጋጁ ነው። ወራጅነት ጨዋታ ያው የሚመለሱ ናቸው ተብሎ ይጠበቃል። ትንሽ አሁንም ጥርጣሬ ያለው ኦድጋርድ ላይ ነው። የኦድጋርድ ጉዳት በቃ መለየት የማይችለው አይነት ዛሬ ደና አንስትሮ ነገ ሌላ አይነት ብቻ ይሄ በቃ እርግጥ ማት አይነት ሁኖባቸዋል ና ስቲል ያለው አሁን የሚያሳየው ፐርፎርማንስ ለቶተናሙ ጨዋታ እንደሚደርስ ነው። ነገር ግን መቀደም አሰልጣኝ የሰጡት አስተያየት ትንሽ ጥያቄ ያስነሳል። የኖሮ ብሔራዊ ቡድን አሰልጣኝ ሄደዋል እኮ አብሯቸው። አዎ እዛ ነው ያለው አብሯቸው ነው ያለው። ያው ከሀያ ሰባት ዓመታት በኋላ አለም ዋንጫ ለመግባት ጫፍ ላይ ደርሷል። ቀጣዩን ጨዋታ ካሸነፉ ይገባሉ። እና አብሯቸው እንዲሁ እንደ ተጫዋቾቹ ፈልገዋል። ሪከቨሪውን እዛው እየሰራ ነው ያለው በትፍ በተሰጠው ቅድ መሰረት ስለዚህ በቀጣይ የምንመለከተው ነው የሚሆነው። እና ከሱ ውጭ ሌሎቹ ይደርሳሉ። ጄሱስ ያው ትንሽ ይቆያል ቢመለስም ረጅም ጊዜ የቆየ ጉዳት ስለሆነ እሱ ፊትነሱን ለማምጣት ብዙ ጊዜ ስለሚያስፈልገው ቢያንስ አንድ ወር ምናምን ያስፈልገዋል ተብሏል። ኮል ፓልመርን እያላችሁ ነው። ኮል ፓልመር ለቀጣይ ከብሔራዊ ቡን ጨዋታ መልስ ከአርሰናል ጋር ጨዋታ አላቸዋል። ለእሱ ጨዋታ ይደርሳል እየተባለ ነው። ኮል ፓልመር የመድረስ እድሉ በጣም ሰፊ ነው የሚል ነገር እየተቀመጠ ይገኛል። ከኮል ፓልመር ጋር ተያይዞ ማለት ነው። ሌላው አክሰል ቷንዘ ዘቤ ነው። ማንቸስተር ዩናይትድ እንከሰሰ ቅድም ያነሳ ሰማሁ። አክሰል ቷንዘ ዘቤ ያው የማንቸስተር ዩናይትድ ተከላካይ ነው። አሁን በርንሊ ነው ያሉ እና ጉዳት ባጋጠመ ሰዓት ላይ በተገቢው መንገድ ማንቸስተር ዩናይትድ አላሳከመኝም ነው ክሱ። በቃ ማንቸስተር ላይ ገና ነገር አላሳከመኝም፣ በፍጥነት አላሳከመኝም፣ በፍጥነት ባለመታከሜ ደግሞ ጉዳቴ ረጅም ጊዜ ሆኖብኛል የሚል ክሱን አቅርቦ ካሳ አንድ ሚሊዮን ፓውንድ ጠይቋል። ይሳካላታል አብረን ነው የምናየው። ግን አንድ ሚሊዮን ፓውንድ ካሳ ጠይቋል። አክሰል ተዋን ዘሬ ብዙ ጊዜ እንደዚህ የህክምና ሰቶች እርግጥ ከሆኑ በእርግጥ ያስቀጣሉ፣ ሲሪየስ ናቸው። ግን በዚህ ደረጃ አሁን ዩናይትድ የሚያክል ክለብ እንደዚህ ኬርለስ ይሆናል አይመስለኝም። አንዳንዴ የዜና ማውታር መሆን ስትፈልግ እኮ ማንቸስተርን መቀመጥ ካልጠቀስክ እውነት ነው እንዴ ሁሉ ነገር። አይ ግን ራሱ ነው ይፋ ያደረገው። ይሄ ራሱ ይፋ ያደረገው ነገር ነው። ስለዚህ ቷን ዘቤ እንግዲህ ሳይጫወት ከማንቸስተር ዩናይትድ የዓመት ደግሞ ዝ ሊወስድ ይችላል በሌላ ክለብ እየተጫወተ ማለት ነው። ዝሮ ዝሮን ጥያቄ አንስተዋል። ሌላው ከአጫጭር መረጃዎቻችን መካከል የክሊያን ባፔ ወንድም ኢታን ባፔ አብሮ ፒኤስጂ ነበሩ። አሁን በሊል እግር ኳስ ክለብ ነው የሚገኘው። ኢታን ባፔ ዜግነት ሊቀይር ነው በፈረንሳይ ብሔራዊ ቡድን እድል አለማግኘቱን ተከትሎ ወደ እናቱ ሀገር አልጄሪያ፣ በአባታቸው ካሜሮን ናቸው። እንዲሁም ባፔ ለካሜሮን ቢራይሩን መጫወት ፈልጎ አባትየው ጥያቄ አቅርቦላቸው ልቀን ገንዘብ ክፈለን ተብሎ ነበረ። ቢራ ብሩ መጫወት የሚፈልግ ከሆነ ገንዘብ ክፈለን ብለው ነበረ። እንግዲህ ምን ያህል ሙስናው ከፍተኛ እንደሆነ በአፍሪካ እግር ኳስ ማሳያ ነውና አልጄሪያን ሊመርጥ እንደሚችልና ና በቀጣዩ ዓለም ዋንጫ በ አልጄሪያ ብሔራዊ ቡድን ኢታን ባፔል እንመለከተው እንደምንችል የመረጃ ምንጮች እየገለጹ ይገኛሉ። አሉት ያው ሶፊዬ ከማንቸስተር ጋር በተገናኝ አንዳንድ ሀሳቦችን ለማድረስ ያክል የማንቸስተር ዩናይትድ ኦልትራፎልድ ሜዳ የ2035ን የሴቶች የዓለም ዋንጫን የፍጻሜ ጨዋታ እንዲያስተናግድ ታጭቷል ወይም እቅዳል የሚሉ ዘገባዎች እየወጡ ይገኛሉ። 2030 ላይ ያልቃል ተብሏል። እንግዲህ ዘመናዊ ነው። አሁን ብዙዎች ከማንቸስተር ዩናይትድ ልክ ውጤቱ ሲያምር የማንቸስተር ዩናይትድን ዜና አይጥታየች ዝናብ ፈሰሰ ምናን እያሉ መቀለጃ አድርገውታል። እና አሁን በአዲሱ ስቴዲየም መቶ ሺህ መቀመጫ የሚይዝ ጥራቱን የጠበቀ ስቴዲየም ይሰራል ተብሎ እየተጠቀሰ ይገኛል። ሀያ ሰላሳ ላይ ያልቃል ከአራት ዓመት በኋላ ተብሎ እቅድ ወጥቶለታል። እና ምናልባት የሀያ ሰላሳ አምስቱን የሴቶች የዓለም ዋንጫ ፍጻሜ ጨዋታ እንዲያስተናግድ ታጭቷል የሚሉ ዘገባዎች ወጥተዋል። ከዛ በተጨማሪ ዩናይትድ ገንዘቡን ወይም ደግሞ ፋይናንሻል ራሱን ለማጠናከር የተለያዩ ነገሮችን እያደረገ ይገኛል እና ከዚህ አኳያ የፈረንጆቹ አዲስ አመት ከመግባቱ በፊት ከጃንዋሪ አንድ በፊት ባለው የተጠባበቅ ካለንደርን ቢሆን ከአልስር ጋር የወዳጅነት ጨዋታ ለማድረግ እየታሰበ እንደሆነ ና ሮናልዶን መልሶ የማግኘት ነገር የቀድሞ ክለቡን የመግጠም ነገር ውል ሊሆን ይችላል እና ከዚህ ጠቀም ያለ ገንዘብ ማንቸስተር ዩናይትድ ያገኛል ተብሎ ይጠበቃል። ና ከአልናስር ጋር ከሳውዲ አረቢያ ሊግ መሪ ጋር ጨዋታ ሊያደርግ ይችላል ከፈረንጆቹ አዲስ ዓመት በፊት የሚሉ ዘገባዎችም እየወጡ ይገኛሉ። ሌላው በጣም ትናንትም ምናልባት ማምሻውን ከወጡ ዜናዎች መካከል ማምሻውም ቀን ላይም አስገራሚ ሆኗል አይደል በቱርክ አንድ ሺህ ሀያ አራት ተጫዋቾች ከማች ፊክሲንግ ወይም ከቤቲንግ ወይም ከውርድ ጋር በተገናኘ ስማቸው የተያዘ ይገኛል። ና እነዚህ ተጫዋቾች ስማቸው ይፋ ተደርጓል። የቱርክ እግር ኳስ ፌዴሬሽን ከቤቲንግ ጋር በተገናኘ 124 ተጫዋቾችን ተሳትፏል ብሎ ምርመራ እያደረገ ይገኛል። ትልልቅ የሚባሉ ስሞች አሉ። ትልልቅ የሚባሉ ክለቦች ተነስቶባቸዋል። የተጫዋቾች ቅሬታ፣ የተጫዋቾች ስም ዝርዝር ገብተዋል። ና ኢቭን ንጋላተሰራይ፣ ነትራብ፣ ዞን ስፖርት አሉ ና ብቸኛው በዚህ ውስጥ ፊነር ባቼ የፊነርባቼ ክለብ ብቻ የስም ተጫዋቾች ዝርዝር አልገባም እንጂ ትልልቅ የሚባሉ ክለቦች ተጫዋቾቻቸው በዚህ እግር ኳሳዊ ተግባር ተሳትፈዋል የሚሉ ዜናዎችም እየወጡ ይገኛሉና የቱርክ እግር ኳስ ፌዴሬሽን 21024 ተጫዋቾችን ከዚህ ከባይቲንግ ወይም ማች ፊክሲንግ ጋር በተገናኘ የስም ዝርዝራቸውን ይፋ አድርጓል። የሀገር ውስጥ አንዳንድ ጉዳዮችን ለማንሳት ያክል የኢትዮጵያ ፕሪሚየር ሊግ እንግዲህ ቆሟል አይደል አሁን አምስተኛ ሳምንት ላይ ልውውጥ ያደርጋሉ። ወደ ሀዋሳ የሚሄዱ ክለቦች ይሄዳሉ ከሀዋሳ ደግሞ ወደ አዲስ አበባ የሚመጡ ክለቦች አሉና፣ በዚህ መሀል ግን የኢትዮጵያ ዋንጫ ጨዋታዎች እየተከናወኑ ይገኛሉ። በሶስት ከተሞች ጨዋታቸው እንደሚደረግ እንግዲህ ይጠበቃል። ማለት እየተደረገም ይገኛል። ከዚህ በኋላም ይደረጋሉ። ዛሬና ነገ ነው ቀጥሎ የሚደረገው ተብሎ ተነግሯል። በአዲስ አበባ በሀዋሳና በጅማ ነው ጨዋታዎቹ የሚደረጉት። ስቱዲዮ ሆነን የሚከናወኑ ጨዋታዎች አሉ። ግን ረፋ ላይ የተከናወኑ ጨዋታዎችን ለመጥቀስ ያክል በኢትዮጵያ ዋንጫ ሁለተኛ ዙር ጨዋታ ቤንች ማጂ ቡና አንድ ለዜሮ ጋሞ ጭንቻን በማሸነፍ ሶስተኛውን ዙር የተቀላቀለ ክለብ መሆኑን አረጋግጠዋል። አዲስ አበባ ስቴዲየም ላይ አሰልጣኝ ዘሪም ሸንገታ ቡድን ከኢትዮጵያ መድን ከአሰልጣኝ ግብረ መድን ኃይሌ ጋር የነበረው የኢትዮጵያ ዋንጫ ሁለተኛ ዙር ጨዋታ ውጤት በኢትዮጵያ መድን አንድ ለባሉ አሸናፊነት ተጠናቋል። አማኑኤል ኤርቦ ሰባተኛው ደቂቃ ላይ ያስቆጠረው ጎል ሶስተኛ ዙር ላይ መድህን እንዲሳተፍ ምክንያት ሆኗል ተብሎ ተገልጿል። ውድድሩ ይቀጥላል። ማንል ኤርፖን ያስቆጠሩ አማንል ርቅዱስቅዱስእና ከሰዓታት በኋላ የሚደረጉ ጨዋታዎች አሉ። አርባ ምንጭ ከተማ ከቅዱስ ጊዮርጊስ ዘጠኝ ሰዓት ላይ የሚደረግ ጨዋታ አለ። በሀዋሳ ዩኒቨርሲቲ ደም ደግሞ ወላይታ ዲቻ ከወልዋሎ ዓዲግራት ዩኒቨርሲቲ ጨዋታቸው ያደርጋሉ። ነገ ሀዲያ ሆሳዕና ከነገሌ አርሲ አራት ሰዓት፣ ባህርዳር ከሸገር ሰባት ሰዓት፣ አዳማ ከኢትዮጵያ ቡና የአምስት ሳምንት ፊክስቸር በድጋሚ በኢትዮጵያ ዋንጫ ሁለተኛ ዙር ጨዋታ ከኢትዮጵያ ቡና ጋር 9 ሰዓት ከ30 ይደረጋል። ኢትዮጵያ ንግድ ባንክ ሲደማ ድሬዳዋ ከሐዋሳ መቀሌ 70 እንደርታ ከፋሲል ነገ ከ4 ሰዓት እስከ 9 ሰዓት ከ30 ድረስ በሐዋሳ ይደረጋሉ። ምናልባት የኢትዮጵያ ቡናን ጉዳይ በአርብ ፕሮግራማችን ላይ እናነሰዋለን። የኢትዮጵያ ቡና ደጋፊዎች ብዙ ጥያቄዎችን እያነሱ ይገኛሉ። የኢንተርናሽናል ብሬክ ጨዋታም ስላለ ወይ አርብ ወይ በቀጣይ ሳምንት ሰኞ ላይ የቡናን የአምስት ሳምንት ጉዞ በተመለከተ ሶስት ሽንፈት፣ አንድ አቻ፣ አንድ ድል ብቻ ነው እና አብይ ካሳሁን ላይ ጥያቄ እየተነሳ ይገኛል። ኢትዮጵያ ቡና በርከት ያሉ ደጋፊዎች ጥያቄዎቻቸውን እያስተናገዱ ይገኛሉ ና ከኢትዮጵያ ቡና ውጤት ማግኘት ና ማጣት ጋር በተገናኘ የቲሙን ያጨዋወት መንገድ የቲሙን አወቃቀር የደጋፊውን ሀሳብ ቅሬታ አንድ የሀያ ደቂቃ ሰላሳ ደቂቃ ፕሮግራም እንሰራለን። ምናልባት ሾፊዬ የሼሽኮን ጉዳይ አድማጮች እየጠየቁ ይገኛሉ። የሼሽኮ ጉዳይ በተመለከተ ኤሲኤል አይደለም ተብሏል። ኤሲኤል አይደለም፣ የጉልበት ጅማት መበጠስ ጉዳት አይደለም ተብሏል። ግን ሀገሩ በሚያደርጋቸው ወሳኝ ጨዋታዎች ከኮሶቮ ና ከአንድ ብሔራዊ ቡድን ጋር ጨዋታ አለው፣ ስሎቬኒያ ና ይሄ ጨዋታ ያልፈዋል እና በእኛ በሰኞ ፕሮግራማችን ላይ ዩናይትድ በጥር የተጫዋቾች መስኮት አላስፈላጊ ዝውውር አጥቂ ላይ ሊያደርግ ይችላል ራሱ ራስሙስ ሆይሉንድን ማምጣት ወይም ነዚህ ርኪዝን የመቀጠል ነገር ተብሎ ነገር ግን የሴስኮ ጉዳይ ኤሲኤል ወይ ኤሲኤል ባይሆንም ግን ግን ጉዳቱ የተወሰነ ጊዜ አቆየ። ያው ኤሲኤል ሲሆን የተፈራው ስድስት ወር ሶስት ወር ራብ አደለ እሱ አደለም። ቢያንስ አንድ ወር ምናምን የሚያቆይ ጉዳት ነው ያ እስከ አንድ ወር ድረስ የሚያቆይ ጉዳት ነው ተብሏል። እሱ የበአፍሪካ ምድብ የዓለም ዋንጫ ማጣሪያ አነጋጋሪ ሆኗል። በነገራችን ላይ ቀጣይ ናይጄሪያ ከጋቦን ካሜሮን ከዲያር ኮንጎ ደርሶ መልስ የለውም። አሸነፍክ ታልፋለህ። ለፍጻሜ ገለልተኛ ሜዳ ነው። ሞሮኮ ላይ ሞሮኮ ላይ ነው። ሞሮኮ ላይ ነው። ሰሞኑን አሌክስ ዮቤ የለቀቀውን ፎቶ አላየም እንዴ? ያረፉበትን ሆቴል የሚያስቅ ሆቴል ነው ያረፉበት። በጣም በጣም በጣም የሚያሳፍር እና አንዳንዶች ሞሮኮ እንኮን ነዋል፣ ሌሎች ደግሞ አ አይደለም የራሳችሁ የሀገሪቷ ፌዴሬሽን የያዘ ሆቴል ነው በሚል ጥያቄ የተነሳ ነው ያለው እና አሁን ናይጄሪያ ከጋቦን ካሜሮን ከዲያር ኮንጎ በሚያደርጉት ጨዋታ ጋር በተያያዘ ናይጄሪያዎች ልምምድ አቁማል አንሰራም ብሏል። ጸቡ ምንድን ነው? አንደኛ የናይጄሪያ ተጫዋቾች እያሉ ያሉት አንድ ጨዋታ ስናሸንፍ ሰላሳ ሺህ ዶላር ለእያንዳንዳችን ይከፍላል ፌዴሬሽኑ ደግሞ አስር ሺህ ዶላር ላሸነፋችሁበት ጎላ አስቆጠረልጅ ሀያ ሺህ ዶላር እከፍላለሁ። ግን እነሱ የሚሉት ምንድን ነው ከ2019 ጀምሮ ቃል የተገባልን አበልና ጥቅማ ጥቅም አልተሰጠንም። አንዱ ምክንያት ነው። እሱ አንዱ ምክንያት ነው ያልተሰጣቸው አሉ። ከዛ ቀደም ያልተከፈለ ይሄኛው ደግሞ አሁን መከራከሪያቸው። ያኛው ደግሞ አፈቶ ነበር፣ ትናንት ማታ አፈቶ ነበር። ተው እንጂ ፈቱ፣ ትናንት እኮ እሱን፣ ትናንት ማታ ላይ ተነጋግረው ተስማሙ፣ ክፍያው መቼ እንደሚፈጸም። ይሄኛው ደግሞ አሁን ያልተስማሙበት ነው። ግን በዚህኛው ላይ ግን፣ የዛኛው ላይ አብዛኛው ተስማምቷል። የዛኛው ላይ ማለት ነው ለማመጽ። ይሄኛው ላይ ግን በጣም ልዩነት ነበሩ በቃንቶ ሀገራችን እናስቀድምና የሚሉ ሀሳብ ያላቸው አሉ ዞሮ ዞሮ ግን ናይጄሪያ በዚህ ታምሳለች ከጋቦን ጋር ጨዋታውን ታደርጋለች ናይጄሪያ ነገ ምሽት ነው የሚከናወነው አንድ ሰዓት ና አራት ሰዓት ነው የሚከናወነው ካሜሮን ደግሞ ከዲያር ኮንጎ ይጫወታሉ በተቃራኒ ደግሞ የዲያር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ማስዋኮ ያሉበት ቡድን ማለት ነው ነህዋኑ ቪዛ በእርግጥ ጉዳት ላይ ነህዋኑ ቪዛ እነሱ ያሉበት ቡድን ደግሞ ሌላ መልካም ዜና ነው። እነሱ ደግሞ የሀገሪቷ ፕሬዚዳንት ፍሊክስ አንቶኒ ሸስኬዴ ይባላሉ። እኚህ ሰው በዚህ የዓለም ዋንጫ ማጣሪያ ላይ የምታልፉ ከሆነ አሜሪካ ላይ የምናያችሁ ከሆነ ለእያንዳንዳቸው አንድ ሚሊዮን ዶላር ሽልማት አዘጋጅተናል ብሏል። ለእያንዳንዱ ተጫዋች ማለት ነው እና ትንሽ የአፍሪካ እግር ኳስ ጉዳይ ግን ጥያቄ የሚያስነሳ ነው አለ እንደዚህ አይነት ትንሽ ያሳፍራል። ናይጄሪያ ፕሮፌሽናል ናቸው ተጫዋቾቹ፣ ግን በዚህ ልክ መውረዱ ትንሽ አሳሳቢ ይመስላል ባለው ሁኔታ ና ብዙዎች እየተነጋገሩበት ያለው የናይጄሪያ ጉዳይ ከሞላ ጎደል። ግን ችግሩን ለመፍታት አሁን ሩጫ እያደረጉ ነው። ከዚህ በፊት ካሜሮን ተመሳሳይ እንዳይን ነገር ዓለም ዋንጫ ላይ ሲጣሉ ላይ ተናቸዋል። ብዙ ነገሮች ይነሳል በአፍሪካ እግር ኳስ ላይ እሱ ነው። ሌላው ዶሚኒክ ዞቦዛ ላይ ሰሞኑን ሲዘዋወር ምስል ብዙዎቻችን አይተናል አይደለ የሆነ ቦርሳ ነገር ይዞ ወደ ሃንጋሪ ቢራ ብሎ ሲገባ ቦርሳው ላይ ህጻን ልጅ ይታያል። እሱ ነገር እና መጀመሪያ ስታየው ሰው ነው የሚመስል፣ እና ብዙዎች ተነጋግሮ ተነጋግረውበት ነበረ። በኋላ ላይ ግን ሲጣራ የልጁን ፎቶ አሰርቶ በካርቶን አሰርቶ የልጁን ፎቶ እንትሮ ላይ አድርጎት ነው ቦርሳ ላይ አድርጎት ነው ወደ ልምምድ ቦታ የገባው፣ ወደ ሃንጋሪ ቢራ ሲቀላቅና በጣም መነጋገር ይሆናል። እሱ ጉዳይ የዶሚኒክ ዛ ላይ አሉት። ፊፋ ትላንትና አንድ በ26 በሚደረገው የዓለም ዋንጫ ላይ የፓርኪንግ ልበለው ፓርኪንግ ገላጭ ነው የመኪና ማቆሚያ ዋጋ ተመን ይፋ አደረገ እና በስቴዲየም አቅራቢያ የሚገኙ ቦታዎች ላይ በጣም ኤክስፔንሲቭ ነው ከሰባ አምስት ዶላር እስከ መቶ ሰባ አምስት አንዴ ለመቆም አንዴ ለመቆም ለአንድ ጌም ማለት እና ከኳታሩም የዓለም ዋንጫ በላይ ነው የፓርኪንግ ክፍያው በዓለም ዋንጫ ጨዋታን ተመልካቾች ስቴዲየም መኪና ዙሪያ አካባቢ ለማቆም የሚከፍሉት ክፍያ ከ75 ዶላር እስከ 175 ዶላር እና ኤክስፔንሲቭ ነው ተብሏል። እና ከወዲሁ አሜሪካ እግር ኳስ ሀገር አደለችም እየተባለ ይገኛል። የፊፋ ያለም የክለቦች ዋንጫን ስንመለከት የነበሩ አንዳንድ ተግዳሮቶችን ተመልክተናል። ይሄ ውድድር ምናለ አውሮፓ ላይ ቢደረግና የበለጠ የሚዲያ ሽፋን ቢያገኝ በጣም ተመልካቹ ቁጥር ከፍተኛ ቢሆን ስቴዲየም ባዶ ወንበር ስንመለከት ነበርና ሰአቱም ልካ አለ የሚሉ ነገሮችን ተመልክተናል። በፊፋ የዓለም ክለቦች ዋንጫ ክለቦች ላይ ነው እና አሁንም በዓለም ዋንጫው ገና ከወዲሁ አሜሪካ ላይ ካናዳ ላይ ሜክሲኮ ላይ የተደረገ የሰዓት ጥያቄ አለ፣ ምናም ብዙ የሚነሱ ነገሮች አሉና በዚህ ውስጥ ሆኖም ራሱ የፓርኪንግ ክፍያ ከሰባ አምስት ዶላር እስከ መቶ ሰባ አምስት ኤክስፔንሲቭ ነው አዎ። በነገራችን ላይ ጠዋት ስራ ልንገባ እንችላለን። ዓለም ዋንጫ ሲጀመር ሁለት ሰዓት ላይ ጨዋታ ሊኖር ይችላል እንዴ! ሌሊት ስምንት ሰዓት ላይ ሊኖር ይችላል። አዎ ግን እንደምንም ብለው እያጠጋጉ ነው። አሁን ሰአቱን ለማስ ሰአቱን ነው የተወሰነ ነገር አራት ሰዓት አራት ሰዓት ለማድረግ ጥረት እያደረጉ ነው። ግን ማታረሳት በጣም ከባድ የእኛንም ላይፍ ስታይል ነው የሚያመስገን። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን።